ጤና ይስጥልን እንደምናላችሁ ውድ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባቸው አብሬያችሁ ቆያለሁ። በቅድሚያም ወሎ ዩኒቨርሲቲ በማህበረሰብ አገልግሎት ዘርፉ የአርሶ አደሮችን እንስሳት ዝርያ እያሻሻለ መሆኑን ገለጸ። በደቡብ ወሎ ዞን የደሴ ዙሪያ ወረዳ አርሶ አደሮች ዩኒቨርስቲው ባሻሻላቸው የበግ ዝርያዎች ተጠቃሚ መሆናቸውን ተናግረዋል። መስዑድ ጀማል። በሀገር አቀፍ ደረጃ በተያዙ በጀት ዓመት ከስጋና የስጋ ምርት ውጤቶች 250 ሚሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ ይገኛል። በዚህም የእንስሳትን ዝርያ ማሻሻል ላይ ትኩረት ተሰጥቷል። ይህንን ግብ ለማሳካትም ከፍተኛ የትምህርትና የምርምር ተቋማት ኃላፊነት ተጥሎባቸዋል። ወሎ ዩኒቨርሲቲ በደቡብ ወሎ ዞን በደሴ ዙሪያ ወረዳ የበጎችን ዝርያ በማሻሻል አርሶ አደሩን ተጠቃሚ እያደረገ ይገኛል። ፎርማ የመጣላችሁ ነው ብለው ተደራጅተን እንመጣለን። ያው አንድ ቀጠና ነው፣ አንድ አካባቢ ቅርብ ቅርብ ቦታ ነው የምናባድነው። አሉ ቀበሌው በሞላሉ የለም አሉን ተባርነን አውራው መጣለን አውራው ተመጣ ጀምሮ እታሁን ድረስ ለውጣለን፣ ለውጥ እያየንበት ነው። ገበያ ትሄዱ በጣም ልዩ ዋጋለን። ባለፈው ራሱ ለኮርማ ተኛ የገዙን ኮርማዎች ገበያ አምስት ሺ የማይሸጠው የኛ አስራ አስር ሺ ብር ይሽጠናል። እኔ ራሱ ሁለት ወጠጤዎች አስራ አስር ሺ ሀያ ሺ ሽጫለሁ። ይሄ አንድ ለውጥ ነው። ብዙ ሰዎች ወደ ኋላ የሚያሉ ሰዎች አሉ፣ ተሞኝተዋል፣ ተሸውደዋል። እኛ ግን ጨክነን የገባን ሰዎች ለውጡን እያዩ አሁን ዛሬ እየለድሙ ነው። እነዚያ ያልገቡ ሰው ማለት ነው። እና በዚህ ለውጥ አይተናል። ያው ለውጡ በጣም ከባድ ነው። እኛ የገጠር ነዋሪዎችንን የሽያጫቸው በጣም ቆንጆ ነው። ከችግር በጣም የተሻለ ነገር አግኝተናል። ለውጥ አለው። ለኑሮ ለውጥ አላቸው። የቀድሞዎቹ አራት ሺ ብር ሊሸጡ እንደሆነ እነዚህ ስምንት ሺ ብር የሚሸጡትም አለ። ግን ከአገልገሎቹ እንሸጥካል ጠና ካሉ ቆንጆ ገበያ ነው። ዲሞ ይህ ዝርያ በጣም ጠቃሚ የሆነ ዝርያ ነው። ልዩነት አለው በጣም ላይ እናታች ነው ልዩነቱ አበሻዎቹና የእነዚህ በገበያ ላይ በጣም አፈላለጋቸው የተለያየ አሁን እራሱ ዝቅተኛ በጣም ዝቅተኛ የተባለ በግ ከአስር በታች የለም እዚህ ከዛ በተረፈ ሌላው ላይ ነው ዋጋው ላይ ነው። አሁን እነዚህ የምታዋቸው ያው ከሰላሳ ከሀያ አምስት በላይ ናቸው። አሁን እነዚህ ይሄ የምታዩት እራሱ እዚህ ማለት ነው ሰዎቹ በጣም ይደግፉናል። በአስራ አምስት ቀን ይመጣሉ። ለበጎቹ ጤንነት በጣም ይከታተሉናል። በወሎ ዩኒቨርስቲ የእንስሳት ሕክምና ትምህርት ክፍል ዲን ዶክተር አህመድ ያሲን ውጤታማ ለመሆን የቅድመ ዝግጅት ስራዎችን በመስራት ወደ ዝርያ ማሻሻል ተግባር መገባቱን ይናገራሉ። እኛ ወደ ስራ ስንገባ ገበሬዎችን ማወያየት አርሶአደሮችን ማወያየት ከዛ ቅድመ ጥናት በማድረግ የትኛው ዝርያ ለእናንተ ቢመጣ የተሻለ ነው ብለን የተለያዩ አማራጮችን ማሳየት ነበር የሰራ ነው በጎቻቸው መጠቀም የማይችሉ መንግስት የሚወስዳቸው መሸጥ የማይችሉ ስለሚመስላቸው ነበር እንደ ችግር የሚያነሱት ነገር ግን ይህንን በራሳቸው በማህበር በሚፈልጉት መንገድ ለፈለጉት አካል መሸጥ እንደሚችሉ ካስረዳን በኋላ ሲሆኑ ደግሞ የተለያየ ማበረታቻ ነገሮች እንዳለው ለምሳሌ የጤና እንክብካቤ እንዳለው የመኖ ድጋፍ እንደሚደረግላቸው የባለሙያ ድጋፍ ከዛ በማህበር ከተደራጁ ደግሞ ገበያ በቀላሉ ሊስቡ እንደሚችሉ ያንን ስራ ከሰራም በኋላ ነው ወደ ተግባር ገባ ነው። የተሻሻሉት ዝርያዎች አርሶ አደሮቹን በአጭር ጊዜ ውስጥ በገቢ ተጠቃሚ እንዳደረጋቸው ያነሱት ዶክተር አህመድ ለሌሎች አርሶ አደሮችም የተሞክሮ ማዕከል እየሆኑ መምጣታቸውንም ገልጸዋል። ያው መስክ ላይ እንዳያችሁት እንግዲህ አንዲት በግ ተወልዳ ለቀጣይ የገበያ፣ አንድ በግ ተወልዶ ለገበያ የሚቀርብበት እድሜ ላይ እስከ ስድስት ወር የእኛን አካባቢ ዝርያ እና ከዛ ተዳቅሎ የተወለደውን ስናስተያይ በጣም ከፍተኛ ልዩነት ነው ያለው። እሱን ተከትሎ በአጎራባች ካሉ ቀበሌዎች ከዛው እነዚህ 36 ፐርሰንት የደም መጠን አላቸው የምንላቸውን አውራዎች ራሱ ለአውራነት ሲደርሱ ከነሱ እየወሰዱ ዝርያ ማሻሻሉን እየቀጠሉ ነው ከጎናቸው በራሳቸው በራሳቸው ተነሳሽነት የአርሶአደሩን ምርጥ ዘር ፍላጎት ለመመለስ እየሰራ መሆኑን የሲሪንቃ ግብርና ምርምር ማዕከል ገለጸ። ማዕከሉ በሰሜን ወሎ ዞን ራያ ቆቦ ወረዳ ያለማውን ምርጥ ዘር ብዜት ከአርሶአደሮችና አደሮችና አጋር አካላት ጋር የመስክ ምልከታ አካሂደዋል። ካሰውን ሚካኤል ተጨማሪ ዘገባ አለው። የሲሪንቃ ግብርና ምርምር ማዕከል በሰሜን ወሎ ዞን ራያቆቦ ወረዳ አማሬ ቀበሌ በአርሶ አደሮች ማሳ ላይ እያለማውን የምርጥ ዘር ብዜት ጎብኝተዋል። ማዕከሉ በተለያዩ አዝእርት ምርጥ ዘር እያባዛ መሆኑ ተገልጿል። በማዕከሉ ድጋፍ ተጠቃሚ የሆኑት አርሶ አደር አበበ ውቡ የአርሶ አደሩን አቅም ለማጎልበት ማዕከሉ እየሰራው ላለው ተግባር አመስግነዋል። በአርሶ አደሩ ያለውን ችግር እየተከታተሉና ባለሙያዎችን በመላክ ከዚህ አድርሶናል። የሲሪንቃ ግብርና ምርምር ማዕከል የሰብል ምርምር ዳይሬክተሬት አስተባባሪ ዶክተር ስዩም አሰፌ የዘር ብዜቱ ከዓለም ምግብ ፕሮግራም ጋር በትብብር መሰራቱን ነግረውናል። ራያ ቆቦ ወረዳ አቧሪ ላይ ፋኦ የሚባል ፕሮጀክት አለ። እሱ ወደ 15 ሄክታር መሬት የመልካም ማሽላ ለዘር ስርዓቱ እንዲያግዝ በክላስተር ተደርጎ በኩታ ገጠም ያንን መነሻ ቴክኖሎጂ ይዞ ከምርምር ማዕከላት በመተባበር ነው። ስለዚህ ያንን የዘር ስርዓት በደንብ ለማስተካከል የስሪቃ ግብርና ምርምር ምንድነው ያደረገው? ተጨማሪ ለአምሳ ሄክታር የሚሆን ዘር ለወረዳው በማቅረብ አርሶ አደሮች ተከፋፍለው ያንን ዙሪያውን እንትን አለማለት ያ ማለት የግለላ እርቀትን ይጠብቃል። በአካባቢው የክረምት ዝናብ ዘግይቶ ቢጀምርም የመልካም ማሽላ ዝርያ በፍጥነት የመድረስ አቅም እንዳለው በተግባር የተረጋገጠበት ማሳ መሆኑንም ዶክተር ስዩም ገልጸዋል። በጣም ከፍተኛ የሆነ የዝናብ እጥረት ነው ዘንድሮ የተከሰተው። በተለይ በዚህ በራያ ቆቦ ያው እንግዲህ የተባለው ወደ ሐምሌ 28 አካባቢ ነው ዝናብ የጣለው። ስለዚህ የጀመረው ማለት ነው። ስለዚህ በኦልሞስት ነሐሴ ላይ ነው ማሽላ የተዘራው ማለት ነው። ነሐሴ ተዘርቶ ነው አሁን እያየው ያለው ይሄ ማሽላ። በዚህ ደረጃ ላይ ደረሰው ማለት ነው። አሁን ሶስት ወሩ ማለት ነው። ስለዚህ እነዚህ ዝርያዎች ፈጥኖ የሚደርሱ ዝርያዎች ናቸው። ምርምር ማዕከሉ በዋናነት ለምን ለዝናብ አጠር አካባቢዎች ተስማሚ የሆኑ የማሽላ ዝርያዎችን ስለሆነ እያወጣን ያለ ነው። ያንንም ዘንድሮ አስመስካሪ ነው ማለት ነው። የስሪንቃ ግብርና ምርምር ማዕከል ዳይሬክተር አካሉ ገብሩ በ201718 የመኸር ወቅት በተለያዩ አዝዕርት ከ600 ሄክታር በላይ የዘር ብዜት መሰራቱን ለአሚኮ ገልጸዋል። ሰሜን ወሎም፣ ደቡብ ወሎም፣ ኦሮሚያ ዞንም ሰፋ ያለ ከ600 ሄክታር በላይ በራሱና በራሱ ማሳ ላይ እና በአርሶ አደር ማሳ ላይ የጤፍ አለ፣ የማሽን አለ፣ የስንዴ የገብስ አለ። ለአርሶ አደሩ እና ለአጎራባች ቀበሌዎች ተደራሽ ለማድረግ የማህበረሰብ ዘር ብዜት እየሰራን ያለ ነው። ሌሎች አጋር አካላት ጋር ማለት ከኳራንታይን እና ማህበራት ጋር በመቀናጀት ዘሩን የሚቀጥለው አመት ለሌላ አርሶ አደር እና ለሌላ ወረዳ እንደዚሁም ለሌላ ዞን ተደራሽ ለማድረግ እነኝህንም ስራ እየሰራን ነው የምንገኘው። የዘር ብዜት ስራው የአካባቢውን የምርጥ ዘር እጥረት ለመቅረፍ ሚናው ጉልህ መሆኑ ተመላክቷል። በከተማዋ እየተዘጋጁ ያሉ የገበያ ባዛሮች የዋጋ ንረትን እያረጋጉ መሆኑን የኮምቦልቻ ከተማ አስተዳደር ነዋሪዎች ተናገሩ። ወቅታዊ የዋጋ ንረትን ከመከላከል ባሻገር ዘላቂና ጤናማ የገበያ ስርዓት ለመዘርጋት እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ገልጿል። አንተነ ጸጋዬ ዝርዝር አለው። ምክንያታዊ ያልሆነ የዋጋ ጭማሪ ሸማቹን የኅብረተሰብ ክፍል ለተለያዩ ችግሮች ሲዳርገው ይስተዋላል። ይህንን ችግር ለመቅረፍ መንግስት የተለያዩ እርምጃዎችን እየወሰደ ይገኛል። የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያም ገበያን ለማረጋጋት ባዛሮችን እያካሄደ ነው። አሚኮ ያነጋገራቸው ሸማቾች በባዛሩ ምርቶችን በተመጣጣይ ዋጋ እያገኙ እንደሆነ ተናግረዋል። ከውጭ ካለው ይሄ በጣም ቅናሽ አለው ዝቅተኛው ህብረተሰብ እየተጠቀመ ነው። እኛ አሁን ዘይት ገዛን፣ ሁሉም ነገር አለ። ጤፍም፣ ዱቄትም ሁሉም አለ። አሁን ለጊዜው ዘይት ገዝተ ወጣን። ከሰዓት መተን ድሞ ዱቄቱ ምን እንገዛለን። ሱቅ ላይ አሁን 570 ብር ነው ያለው ዘይት ማለት እዚህ ደግሞ 915 መሆኑ በጣም ለደሃ ደግሞ ተደራሽ ነው። በጣም እናመሰግናለን። ይሄ ቀጥሎ ሁልጊዜ የሚሆነ ለደሃዎቹ ጭማሬ በየጊዜው ነው፣ በወር ሳይሆን በሳምንት ነው ጭማሬ የሆነ ያለው ውጭ ላይ። ስለዚህ የገበያ ማረጋጋት እንዲ መንግስት በዛ አይነት መልኩ መስራቱ መልካም ነው። ለማህበረሰቡ እንደዚህ አይነት ባዛር እያዘጋጀ በተለያየ የሸማች ማህበሮች እንደዚህ የገበያ ማረጋጋት ቢደረግ መልካም ነው ነው የምለው እኔ። የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ ዮናስ መላኩ በክፍለ ከተማና በመምሪያ ደረጃ የሚዘጋጁ ባዛሮች ገበያውን እያረጋጉት እንደሆነ አስረድተዋል። በዚህ ዓመት እንደዚህ አይነት ባዛር ስናዘጋጅ ይሄ ሰባተኛ ጊዜያችን ነው። ሰባተኛ ጊዜያችን ነው ይሄ ዞኑ ራሱ መምሪያው ያዘጋጀው የገበያ ማረጋጊያ እንትን ነው። ቀጣይም ተመሳሳይ የሆኑ ስራዎችን እንሰራለን ማለት ነው። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንዶሰልሳነ ወርቅ ተማሪዎችንና አምራቾችን በቀጥታ የሚያገናኙ የገበያ አማራጮችን በማስፋት የኑሮ ውድነቱን ለማረጋጋት እየተሰራ ነው ብለዋል። አንደኛ ደረጃ እና ሁለተኛ ደረጃ የሚባሉ የገበያ ማዕከሎችን ኦልሞስት አዘጋጅተን ወደ ስራ ለመግባት ነው። የአንደኛ ደረጃዎችን ኦልሞስት አጠናቀናል። በዚህ ወር መጨረሻ አካባቢ ደግሞ የሁለተኛ ደረጃ ማዕከላችን እናስጀምራለን። ይህንን ምናልባት በኳርተር በምናምን የምናደርገውን ሸማቹና አምራቹ በቀጥታ የሚገናኝበት ሁለተኛ ደረጃ ገበያ ማከላች በመክፈት ትርጉም ባለው ሁኔታ የከተማችንም ለአካባቢውም የኑሮ የማረጋጋቱን ሁኔታ በተደራጀና በተጠናከረ መልኩ እንሰራዋለን ማሉ። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ የግብይት ስርዓቱን የተስተካከለ ለማድረግ እየተሰራ እንደሆነ ጠቁመዋል። በኮምቦልቻ ከተማ አስተዳደር በገበያ ማዕከላትና በባዛሮች አማካኝነት ከእሁድ እስከ እሁድ የሚካሄዱ የገበያ ማረጋጋት ስራዎች ለሌሎች አካባቢዎች በተሞክሮነት የሚወሰዱ ናቸው ሲሉ ኃላፊው አንስተዋል። የገበያ ማዕከሎችን በማስፋፋት ባዛሮችን በማዘጋጀት ምርት በስፋት በተመጣጣኝ ዋጋ እንዲቀርብ ማድረግ፣ አጠቃላይ የንግድ ስርዓቱን ደግሞ ጤናማ እንዲሆን በሱፐርቪዥን ቡድን የመግራት የማስተካከል ስራ ተቀናጅተው እየተሰሩ ናቸው ማለት ነው። እውነት ለመናገር ኮምቦልቻ ላይ ያየነው ባዛር በጣም አበረታች፣ በቂ ምርት ያለበት፣ በቂ ገባይተኛ ያለበት ሸማቹ እውነትም ምርት በእንዲህ አይነት ቦታ አዘጋጅተን ምርት ይዘን ብንቀርብ ሸማቹ ምን ያህል እኛ ጋር በቅርበት ሊሰራ እንደሚችል ችግሩም እንዴት እየተፈታለት እንደሆነ ማሳያ ነው ማለት ነው። በሕገ ወጥ የንግድ እንቅስቃሴ በተሰማሩት ላይ እየተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል ኃላፊው አስረድተዋል። የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናንባቸው ነበርኩ ጤና